አሰላሙአሌይኩም ዋረህማቱላሂ ወበረካቱ ውድና የተከበሯችሁ ኩንፈ የኩን ኢትዮፕ ተከታታዮች፣ ውዳ ገሬ ልጆች እንዴት ናችሁ? ዳህናናችሆወይ? ኔ በጣም ደህናነኝ አልሐምዱ ሊላህ። እናንተስ እንዴት ናችሁ? አባይቢፊላ ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነ ላችኋለሁ። እንግዲህ ከብዙ ቆይታ በኋላ ያው ጠፍቻ አለሁ ማለት ነው። በጣም ጠፍቻ አለሁ ይቅርታ። በቃ ቢዚሁኝ ነው ማለት ነው። ሀባይ ቢፊላ ኢንሻአላህ አልጠፋም ካሁን በኋላ። እንግዲህ እንደምታዩት አዲስ ስራ ደግሞ ጀምሬ ያለሁት ውጭ ላይ እንደምታዩት ይሄ ያው ስራ ቦታ ነው። በፊት ማሳየቻችኋለሁ። ይሄ እንደ ሱቄ ነው ማለት ነው። እዚህ ነው ኢንሻአላህ መጥቼ ምውለው ምደበረው ማለት ነው። እዚህ ጋር ደግሞ አሁን አዲስ ስራ ፈጥሬ ነው ማለት ነው። አታክልት ፊት ለፊት ላይ ጀመርኩ ማለት ነው። ምክንያቱም ሱቁ አንዳንዴ ሱቅ ቦታ ፊት ለፊት ላይ መሆን አለበት። እኔ ደግሞ ፊት ለፊት ላይ አላገኘሁም እና ትንሽ ከአስፋልት ትንሽ ወረድ ብዬ ነበርና ከዛ ሱቁ እየሄደልኝ አልነበረም። ከዛ በኋላ ምን ሀሳብ አመጣሁ አታክልት ብጀምርስ አልኩ ማለት ነው። ለዚህ ለሱቁ ማካሄጃ አታክልት ብጀምር ምክንያቱም እዛ አካባቢ አታክልት ቤት የለም። እታች ወርደው ነው በእርግጥ አካባቢ እኔ አለሁበት አካባቢ ነው እንጂ ሌላ ቦታ አለ። እኔ አካባቢ ግን ለዛ ለሰፈሩ ሰው ቀርቤ አታክልት ቤት ለምን ብከፍት ሳልኩና ሽንኩርት፣ እንዲሁም ድንች ሁሉንም አቅርቤ ያለው። በነገራችን ላይ ሁሉንም አለ አላሳየኋችሁ ይሆናል እንጂ ሁሉም አለኝ ማለት ነው። ቲማቲምም፣ ቀቀድ፣ ጎመን፣ ድንች፣ ካሮት ውስጥ ሆኖ ነው ማለት ነው እንጂ ሁሉም አለ። ከዛ አታክልት ጀመርኩ ማለት ነው። ለሱቅ የማካያጃ በጣም አሪፍ ሆኖ ወደኛ ማለት ነው ውዶችዬ። ምክንያቱም በፊት በቃ ሱቅ ብቻ ነበረ፣ አሁን ደግሞ አታክልት ጨመርኩበት። አታክልቱን እያሉ ሲመጡ በዛውም የሆነ የሆነ ነገር ይካሄዳል ማለት ነው። ካልሆነ ከባድ ነው። በቃ አንዳንዴ የሆነ ነገር ብቻ ይዘን ያ ነገር ስላልተሳካልን ብቻ ውጭ ምናምን እንመኛለን ተመልሰው ማለት ነው። እንደዛ ሳይሆን የሆነ ነገር በቃ የሆነ ነገር ሞክረ ነው። ካልሆነ የሆነ ነገር ደግሞ መሞከር ግድ ነው እና እኔ አሁን እንደዚህ ሱቁን አየሁትኝ። ቢያንስ ሶስት ወር ምናምን አየሁትኝ። ሱቁ ብዙም ይሄዳል፣ ግን ብዙም አይደለም ማለት ነው ግን አታክልቱን ከጀመርኩኝ በኋላ በደንብ ነው የሚሄድልኝ ማለት ነው ውዶችዬ። ምክንያቱም እዚህ ጋር አታክልት ቤት የለም ብያቸዋለሁን። ያለሁበት ሰፈር አታክልት ቤት የለም። እዛ ያለ ሰፈር እንዳለ ምግብ ቤት ነው። ምጥት ብሎ ይህንን አታክልቱ ሁላ ጥርግርግ አድርጎ ነው የሚወስደው። ሰባት ኪሎ ስምንት ኪሎ ሽንኩርት ነው የሚገዙት ማለት ነው። እና በጣም አሪፍ ነው። በዛ ላይ ደግሞ ያንን ብለው ሲመጡ የሆነ የሆነ ነገር ሩዝ፣ መኮረኒ፣ ፓስታ ምናምን ምናምን በቃ ያዟችኋል ማለት ነው። በዛው ይካሄዳል ማለት ነው እና አልহামዱሊላህ ኢትዮጵያ ላይ ከባር ነው የሆነ ነገር ሞክረን በቃ ካልሆነልን ሆነ እንደን አዳ ይሄማ አላወጣንም ብለን የት ነው ሰው አገር እንደዛ መሆን የለበትም በቃ የሆነ ስራ መፍጠር በቃ አገሬ ላይ ሰርቼ እለውጣለሁ የሚል እንትን መኖር አለብን ማለት ነው እስከ መቼ በሰው አገር ተንካራ እና ወዶች ይሄ እንግዲህ ይሄንን ጀምረን ነው እስኪ ላይክ ሼር ሰብስክራይብ ደሞ ቻናሌን አድርጉልኝ ኢንሻአላህ እላችኋለሁ ወይም በቻናል የማበረታቱ ወደፊት ኢንሻአላህ የኔ ውዲቶች ማለት ነው። በኔ በኩል ጥሩ ጥሩ ነገሮችን ማሳያችሁ ይሆናል። እንግዲህ ኢንሻአላህ እየለመዳችሁት ኢትዮጵያን ኑሮ እየለመዳችሁ ስትመጡ የምር ምንም አይመስላችሁም። በቃ የሆነ እናንተ ግን የሆነ ታሳምናችሁት መምጣት አለባችሁ። አገራችን ላይ ሰርተን እንለወጣለን ብለን መምጣት አለብን። ልባችንን እዛ ካሳየ ነው ከባድ ነው ማለት ነው። ምክንያቱም ሀገራችን ላይ ዳ ደሞ የሆነ አሁን ይህንን ሱቅ ከፍቸው ነበር ማለት ነው። ወላይ ብዙም አይሄድም። ምክንያቱም ከላይ ከአስፋልቱ ላይ ሱቅ አለ። እዛ ነው በብዛት እንትን የሚለው። የሆነ እንደ መናሀሪያ ነገር ነው ያለንበት ቦታና በጣም መኪና ይቆማል። ግን እላይ ነው በደንብ የሚቆመው። ወደኛ አካባቢ አይደርስም። ግን አሁን እዚህ ሙዙ ምናምን ምናምን ብርቱካን ምናምን ሳደርግ ታላይ ያለው ሰው እዛ ሰፈር ስለሌላ ታክል ትግልብጥ ብሎ የሚመጣው ኔጋ ነው። ከዛ በኋላ አታክልቱ ደግሞ ሱቁን ያካሂድልኛል ማለት ነው። እና እንግዲህ ይህንን ይመስላል እኔ ስራ ፈጠራ። ውድዎችዬ፣ እስቲ አበረታቱኝ። ውድህታችሁኝ ላይክ ሼር፣ ሰብስክራይብ አድርጉ። ኢንሻአላህ በቀጣይ ቪዲዮ ደግሞ ለእናንተ ጥሩ ነገር አስተማሪ ነገሮችን የምርዥላችሁ መጣለሁኝ። ውዶችዬ፣ እናንተንም ለሀገራችሁ አላህ በሰላም አላህ ያብቃችሁ፣ በሀገራችሁ መታችሁ ደግሞ የምትረጋጉ አላህ ያደርጋችሁ እያልኩ በ